እርግጠኝነት ማለዳ ላይ ቀን ላይ ያለው ሰው ሳይመሽ የሞት እንደሆነ ከጀነት ሰዎች ይሆናል። ምሽት ላይ ብሎት ሳይነጋ የሞት እንደሆነም ከጀነት ሰዎች ይሆናል ብለዋል። ዘውተር ማለዳና ምሽት ላይ ትርጉሙን እያስተነተነን ውስጡ ላይ ባለው ነገር እያመነን ልንለው ልናደርገው የሚገባ ዚክርና ዱዓን እንተ ረቢ አንተ የኔ ፈጣሪዬ ነህ ተንከባከቢዬ ነህ። ያላንተ የፈጠረኝ የለም ያላንተ የሚንከባከበኝ የሚጠብቀኝ ለመኖር የሚያስፈልገኝ ነገር በሙሉ የሚያሟላልኝ የለም ማለት ነው። ይህ በተውሂድ ሩቡቢያ ማመናችንን ማማናችንን ምንገልጽበት ለዚህም ነው خلقتني የምንል የፈጠርከኝ ያስገኘኝ አንተ ነህ። ከአንተ ውጪ አንዲትም ነፍስ ያላትን ነገር መፍጠር የሚችል ማንም የለም በመሆኖም ወአነ ዐብዱክ ላኢላህ ኢለአንት ካንተ በቀር እውነተኛ አምላክ የለም ወአነ ዐብዱክ ባሪያህ ነኝ ከመነሻውም ጀምሮ ባሪያህ ነኝ ቃል አለብኝ በፍላጎቴ በምርጫም የማመልከው ባሪያ የምሆነው ላንተ ብቻ ነው ላኢላህ ኢለአንት ካንተ በቀር እውነተኛ አምላክ የለም እዚህ መልኩ መስፈርቱን አሟልቶ ማረኝ ያለን ሰው አላህ ይመራል እስተግፊሩኒ አግፊር ለኩም ብሏል ማረኝ በሉኝ እመራችኋለሁ ብሏል

ማለዳ ላይ ቀን ላይ ያለው ሰው ሳይመሽ የሞት እንደሆነ ከጀነት ሰዎች ይሆናል። ምሽት ላይ ብሎት ሳይነጋ የሞት እንደሆነም ከጀነት ሰዎች ይሆናል ብለዋል። ዘውትር ማለዳና ምሽት ላይ ትርጉሙን እያስተነተነን ውስጡ ላይ ባለው ነገር እያመነን ልንለው ልናደርገው የሚገባ ዚክርና ዱዓን ውስጡ ላይ ተውበት፣ ለአላህ መተናነስ፣ ራስን ዝግ ማድረግ የታከለበት ዱዓና ዚክር ከመሆኑ አንፃርም የእስትግፋሮች ሁሉ አለቃ ተብሏል። የሰው ልጅ በተለያየ መልኩ አላህን ተባረከ ወተዓላ ምህረት ሊጠይቅ ይችላል። የተኛውም ቋንቋ የተኛውም ቃል አላህን ምህረት ከጠየቀን ይቅርታ ከጠየቀን አላህ መሃሪ እንደሆነ ይቅር እንደሚል ነግሮናል። ነገር ግን የተሻለ የሆነ አገላለጽና ቃል እንዳለውም ነቢዩ ዓለይሂ ሶላቱ ወሰላም ተናግረዋል። ከሰዎች ብዙ ጊዜ አለቃ የሚባለው ከሌሎች የሚሻልበት ራሱን የቻለ መለያ ሲኖረው ነው። እገሌ የሰዎች አለቃ ነው የሚባለው በእውቀት፣ በደረጃ፣ በአንዳንድ ባህሪዎች የተሻለ ሆኖ ሲገኘ ነው። ይህ ዚክርና ዱዓም ከሌሎች የእስትግፋር ቃላቶች ይልቅ የተሻለና በላጭ የሆነበት ምክንያት አላህ ተባረከ ተዓላ ማወደስ የእሱን ብቸኛ ፈጣሪነት እንደዚሁ ደግሞ እውነተኛ ብቸኛ አምላክነት የምንገልጽበት የእኛን ደግሞ አቋማችን ላይ በሱ ማመናችን ላይ መጽናታችንን በእሱ አለማጋራታችንን እንደዚሁ ደግሞ ብዙ ጥፋቶችን ልናጠፋ እንደምንችል ማመናችንና ሁሌም ላጠፋነው ጥፋት ይቅርታ እንደምንጠይቀው ጸጋውን እንደማናስተባበል የምንገልጽበት ዱዓና ዝክር ስለሆነው ዱኃ የተሻለ የሚሆነውም በዚህ መልኩ ስናደርገውን የአላህም ሙሉነት ስንገልጽ በልባችን ስናውቅ የእኛን ደካማነት አምነን ስንቀበል እየለመን ነው እየጠየቅ ነው ያለው ጌታ አላህ ተባረክ ወተዓላ የፈለገውን ማድረግ የሚችል ሲያደርግም እንደቆየ ወደፊትም እንደሚያደርግ ስናምን የዱዓው በር ይከፈታል። ዱዓ ሲደረግ ራስን ዝቅ ማድረግ፣ በስጋትና በተስፋ መሃል መሆን ተወሱል ማድረግ ዱኃችን መቅቡል እንዲሆን የሚያደርጉ ነገሮችን መጠቀም፣ የፈለግነውን ነገር እንድናገኝ ዱኃው ስኬታማ እንዲሆን ያደርጋል። ዚክሩ የተጀመረው አላሁመ በሚል ነው። አላሁመ ማለት አላህ ሆይ ማለት ነው። ያ አላህ እንደማለት ነው። ነገር ግን አላህ ቅርብ ከመሆኑ አንፃር ሩቅ እንዳለ አካል ያ አላህ ከማለት ይልቅ አላሁመ ተብሏል። የመጨረሻ ላይ ያለው ሚም በያምትክ የገባ ነው። በመሆኑም ያ አላሁመ አይባልም። አላሁመ አንተ ረቢ ላኢላሀ ኢላ አንተ ኸለቅተኒ ወአና ዐብዱክ። ይህ አላህ ተባረከ ወተዓላ በአድራጊነቱ በፈጣሪነቱ ብቸኛ እንደሆነ እንደዚሁ ደግሞ በአምላክነቱም በኡሉህያውም ብቸኛ እንደሆነ ማመናችንን የምንገልጽበት ነው። አንተ ረቢ፣ አንተ የእኔ ፈጣሪ ነህ፣ ተንከባካቢ ነህ። ያለ አንተ የፈጠረኝ የለም፣ ያላንተ የሚንከባከበኝ የሚጠብቀኝ ለመኖር የሚያስፈልገኝን ነገር በሙሉ የሚያሟላልኝ የለም ማለት ነው። ይህ በተውሂድ ሩቡቢያ ማመናችንን ምንገልጽበት ነው። ለዚህም ነው ኸለቅተኒ የምንለው የፈጠርከኝ ያስገኘህኝ አንተ ነህ። ካንተ ውጪ አንዲትም ነፍስ ያላትን ነገር መፍጠር የሚችል ማንም የለም። በመሆኑም ወአና ዐብዱክ ላ ኢላሃ ኢለአንት ካንተ በቀር እውነተኛ አምላክ የለም። ወአና ዐብዱክ እኔ አንተ ባሪያህ ነኝ። ከመነሻውም ጀምሮ ባሪያህ ነኝ ቃል አለብኝ። በፍላጎቴ በምርጫዬም የማመልከው ባሪያ የምሆነው ላንተ ብቻ ነው። ላ ኢላሃ ኢለአንት ኢላ አንተ ካንተ አምላክ የለም ማለት። ይህ ትልቁ የተውሂድ ክፍል ነው። ተውሂድ ሉህያ ይባላል። ካላህ በስተቀር እውነተኛ አምላክ የለም። ካላህ ውጭ የሚመለኩ በሙሉ መመለክ ማይገባቸው የባጥል አማልክት ናቸው። እኔ በራሴ ካንተ ውጪ ማንንም አላመልክም። ካንተ ውጪ የሚመለኩ አማልክት በሙሉም ስህተት እንደሆኑ አምናለሁ፣ በነሱም እክዳለሁ ማለት ወአነ አላ አህድ ከዋዕዲ ከመስጠጣት እኔ ለአንተ የገባሁት ቃላየን ያለሁት ባንተ ላምን ላልከፍር ተዛዝህን ላከብር የከለከልከኝን ልከለከል፣ ቃል ገብቻለሁ። ያው ቃሌ ላይ ነው ያለሁት። ነገር ግን መስተጣዕቱ በቻልኩት ያክል ሰውነኝና ልሳሳት እችላለሁ፣ ላጎድል እችላለሁ። አንተም ላዩከልፉላሁ ነፍሰን ኢላ ውስዐሃ ብልሃል። የተኛዋንም ነፍስ ከአቅሟ በላይ አላህ ተባረከ ወተዓላ አያዛትም ብልሃልና ያዘዝከኝን፣ የምታዘዘው ቃሌ ላይ የምጸናው በቻልኩት ያክል ነው ንላል ምንም እንኳ በሁሉም ነገር አላህን ለመታዘዝ የከለከለንን ለመከልከል ዝግጁ ብንሆንም፣ ምንም አናጎድልም ሙሉንን ማለት አንችልም። በራስ መደነቅም ጭምር ይሆናል። ሰውነኝና ላጠፋ እችላለሁ፣ ጉድለት ሊኖር ይችላል፣ ዋጅብን በአግባቡ ላልወጣ፣ የከለከልክኝ ነገሮችን ሙሉ በሙሉ ላልከለከል እችላለሁ ልንል ይገባናል። ምንም እንኳ በመሰረቱ የተከለከሉ ነገሮችን ሙሉ በሙሉ መከልከል የታዘዝነውን አቅማችን የፈቅደውን ያክል ማድረግ ግዴታ ከመሆኑ ጋር ማለት ነው። ብዙ ነገሮችን ማድረግ እየቻለን አቅሜ አይችልም ብለን ወደ ኋላ ልንል አይገባም። አላህ ተባረከ ተዓላ የማያውቀው ነገር የለም። ሲጀምርም አላህ ያዘዘን ነገሮች በሙሉ የሚቻሉ ናቸው። ነገር ግን አንዳንዴ የሚከብዱ ነገሮች ሊገጥሙ ይችላሉ። ቆሞ መስገድ ያቃተው ሰው ቁጭ ብሎ እንደሚሰግደው፣ ታሞ መጾም ያልቻለ ሰው በልቶ ሌላ ጊዜ ከፋራ እንደሚያወጣው፣ በዚህ መልኩ ከሆነ ሳንችል የቀረነው ችግር የለውም። ነገር ግን ማድረግ እየቻለን። አልቻልኩም በነል አላህን እንደባረከ ተዓላ መዋሸት አንችልም። ከአላህ የሚደበቅ ነገር አይኖርም። አዑዙ ቢከ ሚን ሸሪ ማ ሰነዕቱ ሆይ ባንተ ወዳንተ እሸሻለሁ፣ አንተ ጠብቀኝ አደነኝ ሚንሸሪ ሸሪ ማ ነገሮች ክፋታቸው የሰሯቸው ወንጀሎች እኔ ላይ ሊያስከትሉት ከሚችሉት ቅጣት ውርደት፣ አንተ ጠብቀኝ ማረኝ፣ ቅርታ አድርግልኝ ማለት እንደዚህ ደግሞ ወደ መጥፎ ነገር ከመመለስ የተውኩትን ወንጀል ድጋሜ ከመስራት አንተ አድነኝ ማለት ነው። የሰው ልጅ ሊፈራው ሊሰጋ ከሚገባው ነገር አንዱ የሰራው ወንጀል አኺራ ላይ የሚያመጣበትን ቅጣትና ውርደትን። የሰው ልጆች ብዙ ወንጀሎችን ሰርተው ሊረሱ ይችላሉ። አላህ ዘንድ ግን አይረሳም፣ ተመዝግቦ ይቀመጣል። ለዚህም ነው ቁርአን ላይ ወበዳለሁም ሰይአቱ ማዓሚሉ ወበዳለሁም ሚነላሂ ማለም የኩኑ ያህተሲቡን የተባ። የሠሩት መጥፎ ሥራ ዋጋ አላህ ዘንድ ተባረከ ወተዓላ ይፋ ሆነላቸው፣ እነሱ የረሱት አላህ ዘንድ ተመዝግቦ ጠበቃቸው የሚሉ የቁርአን አንቀጾች አሉና አስቀድሞ ከወንጀል መጠንቀቅ፣ ተሳስቶ ወንጀል ላይ የወደቁ እንደሆነም መቶበት ከዛ በኋላ የሰሩትን ወንጀል መዘዙን መፍራትና ደጋግሞ ኢስቲግፋር ማድረግ ያስፈልጋል። አቡ ውለክ ቢኒዕመቲከ ዓለያ አንተን እኔ ላይ ያለህን ውለታ ጸጋህን አምናለሁ አመሰግንሃለሁ መቼም የዋልከልኝን ውለታ አልክድም፣ እንላል። አላህ ለኛ የዋለውን ውለታ መካድ ትልቅ የሆነ ወንጀል ነው። የዋለልንን ውለታ ያደረገልንን መልካም ነገር ደጋግሞ ማስታወስ ደግሞ አላህም መስገን በማመስገናችን የምናገኘው ብዙ ጥቅም አለ። አንደኛው ጸጋን የመካድና የማስተባበል ወንጀል ላይ አንወድቅም ካመሰገንን። በሌላ በኩል ደግሞ ስናመሰግን አላህ ይጨምርልናል ይጨመርልናል። ጌታዬ ሆይ ብዙ ጸጋዎችን ኒዕማዎችን ሰተኸኛል፣ ከብዙ ፍጥረታቶችህም አስበልጠህኛል ልንል ይገባናል። አንዳንድ የጎደሉን ነገሮችን እያሰበን አላህ የሰጠንን በርካታ ጸጋዎችንና ኒዕማዎችን ልንረሳ ይገባምና ዘውትር ማለዳና ምሽት ላይ አቡኡ ለከ በኒዕመቲከ ዐለየ እንላል። ማየት መቻል ትልቅ ጸጋ፣ መስማት መቻል ትልቅ ጸጋ፣ መናገር ሐሳብን መግለጽ መቻል ትልቅ ጸጋ፣ እጅ እግር መታደል ትልቅ ጸጋ ጤነኛ የሆነ ልብ፣ ኩላሊት፣ ሌሎችን ወይ ሰውነት ክፍሎችን መታደል በምንም ሊከፈል የማይቻል ውለታው በምንም ሊመለስ፣ ሊከፈል የማይቻል ጸጋ ነውና በዚህ አላህን ልናመሰግነው ይገባ። ከሁሉም የበለጠ ደግሞ ከኩፍርና ከሽርክ አድኖ ጠብቆን እስላም ላይ ተውሂድ ላይ እንድንሆን ማድረጉ፣ የነቢይ ተከታይ እንድንሆን ማድረጉ የጸጋዎች ሁሉ ጸጋ ቁል ቢፈድሊላሂ ወቢረሕመቲሂ ወ ኸይሮም ሚማ የጅማዑን እንዳለ። ስለዚህ ብዙ ኒዕማና ጸጋ ሰተኸኛል። ይሄን ጸጋህን ኒዕማህን አምናለሁ አልክደም፣ አመሰግናለሁ። ወአቡ ብዘንቢ አንተ ይህን ሁሉ ጸጋ እየሰተኸኝ እኔ ጥፋት አጠፋለሁ፣ ወንጀለኛ ነኝ። ወንጀለኝነቴንም አምናለሁ። ማርኝ፣ ይቅርታ አድርግልኝ። መደረግ የሌለበትን ያደረግኩት ያአንተ ጸጋ ስጦታህ ወደ እኔ እየወረደ እየጎረፈ፣ እኔ ደግሞ ወንጀሌ ወዳንተ እየወጣ ነው። ወንጀለኛ መሆኔን አምናለሁ። ፈግፊር ሊ ማረኝ ይቅርታ አደርግለኝ። አላህን ማመጽ ወንጀል መስራት ትልቅ ጥፋት ነው። ወንጀለኝነትን ማመን ደግሞ ወንጀልን ማመኑ ወደ ተውበስ ሲያነሳሳን፣ ይቅርታ እንድንጠይቅ ሲያደርገን፣ ያጠፋነውን ጥፋት የምንክስበትን ሌላ ኸይር ስራ ለመስራት ሲያነሳሳን፣ የወንጀሉ ጣጣና መዘዝ ይቀንሳል። ወንጀል ሲባል ብዙ ጊዜ ሰዎች የሚያስቡት መስረቅ፣ መዋሸት፣ የሰው ነፍስ ማጥፋትን ብቻ ነው። ወንጀል አይነቱ ብዙ ነው። ራሳቸውን ንጹህ አድርገው የሚያዩ የሚያስቡ ሰዎች ይኖራሉ። ሌሎች ላይ ሌሎች ዘንድ ከሚያዩት ወንጀል አንጻር ሰው ሆኖ ማይሳሳት ወንጀል ማይፈጽም አይኖርም። ሁሉ በእኔ አደም ኸጣ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ሁሉም የሰው ልጅ ይሳሳታል እንዳሉት ከተሳሳቾች ሁሉ በላጭ ሰው፣ ጥሩ ሰው ማለት ስህተቱን ሲያውቅ ፈጥኖ የሚመለስ ነው የሚቶብስ ሰው ነው ብለዋል። የወንጀል አይነቶች ብዙ ናቸው። በማድረግ የሚፈጸም ወንጀል አለ፣ አላህ የከለከላቸው ነገሮችን በመዳፈር በመተውና ባለማድረግ የሚሰራ ወንጀል አለ። አላህ ግዴታ ያደረጋቸው ነገሮችን በመተው። ስለዚህ ወንጀሌን አምናለሁ ስንል ግዴታ ያረከበኝን ነገር በአግባቡ ባለመወጣት የፈጸምኩትን የጉድለት ወንጀል አሊያ ደግሞ የከለከልከኝን በመዳፈር ድንበር የማለፍን ወንጀል፣ ካጠፋሁት ጥፋት ቶሎ ያለመመለስን ወንጀል፣ ጥፋት መሆኑን አውቄ ተውበት አድርጌ ድጋሜ ተመልሼ ወደዛው የመግባትን ወንጀል ሁሉንም አምናለሁ እንድትመረኝም እጠይቀሃለሁ ማለት ነው። እንደዚሁ ደግሞ ማናውቃቸው ወንጀሎች ይኖራል፣ የረሳናቸው ወንጀሎች ይኖራል፣ ትንሽ ነው ብለን የናቅነው አላህ ዘንድ ግን ከባድ የሆነ ወንጀል ይኖራል። ለዚህ ነው በየሷላቱ አተሕያቱ ከቀራም በኋላ አላሁመ እክፍር ሊማ ቀደምቱ ወማ አኸርቱ ወማ እስረርቱ ወማ አዕለንቱ ወማ አንተ አዕለሙ ቢሂ ሚኒ የምንለው በግልጽ የሰራሁትንም በድብቅ የሰራሁትንም እኔ የማውቀውንም የማላውቀውን አንተ የምታውቀውንም ጭምር ወንጀሌን ማረኝ ይቅር በለኝ እንድንል ተደንግጓል። በብዙ መልኩ ለወንጀል ልንጋለጥ እንችላለንና ሁሉንም አይነት ወንጀል አላህ እንዲመረን ዱዓ ልናደርግ ጠዋት ማታ ይሄን ዘክር ስንል ይሄን ልናስብ ይገባናል። ፈግፊር ሊ አላህ ሆይ ሁሉንም ወንጀሌን ማረኝ። ረህመተህ ሰፊ ነው፣ ይቅር ባይነ ይቅር ማለትን ትወዳለህ። ወንጀል ምንም ቢበዛ ከአንተ ምህረት አይበልጥም። ምህረተህ ሰፊ እንደሆነ ነግራሃል። ማረኝ ከአንተ ውጭ መማር የሚችልም የለም። ፈግፍር ሊ ፈኢነሁ ላ ይግፍሩ ዘኑብ ኢላ አንት ከአንተ ውጭ ወንጀል መማር የሚችል የወንጀልን መዘዝ ማስቀረት የሚችል ማንም የለም። ይሄም ትልቅ የሆነ እያንዳንዱ ምን ልብስ ሊጸና የሚገባው ጉዳይ ነው። ከአላህ ውጭ ወንጀል መማር የሚችል ማንም የለም። ነብዩ ወንጀል መማር አይችሉም። ወልዮች ሳሊሆች ወንጀል መማር አይችሉም። ወላጆቻችን ወንጀላችን ተምሮ ጀነት እንድንገባ ማድረግ አይችሉም። ስልጣኑ የላቸውም። አላህ ብቻ ነው ወንጀል የሚመረው። ነዓም ነቢዮች ሳሊሖች አላህ ፈቅዶ መስፈርቱ ተሟልቶ ሸፋሀ አድርገው ወንጀላችን እንዲማር ሰበብ ሊሆኑ ይችሉ ይሆናል። ወላጆች ለእኛ በሚያደርጉት ዱዓ በሚያደርጉት እስትግፋር ሰበብ ሊሆኑ ይችላል። ነገር ግን ይህን ሁሉ ተቀብሎ ወንጀልን የመማር ወይም ያለመማሩ ስልጣን ግን ያለው አላህ ጋር ተባረከ ወተዓላ ብቻ፣ የግፊሩ ሊመን የሻ ወዩአዚቡ መን የሻ ወላሁ ገፉሩን ረሒም፣ የፈለገውን ይመራል የፈለገውን ይቀጣል። አላህ መሃሪ አዛኝን የፈለገውን ማድረግ የሚችልም ነው። ወላሁ አላ ኩል ሸይን ቀዲር። ስለዚህ ወላ የግፊሩ ዙኑበ ኢላ አንተ ዞሮ መግቢያዬ አንተ ነህ፣ አንተ ይቅር ካላልከኝና ካልማርከኝ ሊመረኝ ይቅር ሊለኝ የሚችል የለምና አኺራይን ሊያበላሽ የሚችለውን ወንጀል ማረኝ ይቅር በለኝ ወንጀሉ ላይ እንዳልወድቅም ጠብቀኝ ልንሄድ ይገባና አላህ ተባረከ ወተዓላ እኛም ማረኝ ሳንለው መማር የሚችል ከመሆኑ ጋር ነገር ግን ማረኝ በሉ ብሏል። ሰበቡ እንድናደርሳዞናል ታዛዥነታችንን፣ ወንጀልን መፍራታችንን የምንገልጸው በተግባር ሊሆን ይገባል። ከፈለገ እሱ ይመረኛል ልንል አይገባም። ከወንጀሉ ልንታቅብ እንታቀብ፣ በሰራነው ነገር ልንጸጸት ሁለተኛ፣ ወደዛ እንመለስም ልንል አላህን ማረኝ ልንለው ይገባናል። በመላሳችን ማረኝ እያለን ደግሞ በአካል ደግሞ ወንጀል ላይ ልንቆይ አይገባም። አላህ ተባረከ ወተዓላ

ሰዎች ናቸው ጀነት የተዘጋጀችላቸው አላህን የሚፈሩ ሰዎች ማለት ወመን የግፊሩ ዙኑበ ኢለላህ ከአላህ ውጪ ወንጀል መማር የሚችል ማን አለ ማንም የለም ብሏል ስለዚህ ከወንጀል ድርጊት መታቀብ ራስን እንደበደሉ አውቆ መጸጸት ከዛ በኋላ ምህረትን መጠየቅ ያስፈልጋል በዚህ መልኩ መስፈርቱን አሟልቶ ማረኝ ያለን ሰው አላህ ይመራል ፈስተግፊሩኒ አግፊር ለኩም ብሏል ማረኝ በሉኝ እመራችኋለሁ ብሏል ከዛም ነብዩ ሰለላሁ ዐለይሂ ወሰላም። ይህን ዱዓ ጠዋትና ማታ ያለ ሰው ሚያገኘውን ትሩፋትና ሽልማት ሲናገሩ من قالها من النهار موقنا بها فمات من يومه قبل أن يمسي فهو من أهل الجنة ይሄን ዝክር ይሄን ዱዓ እርግጠኛ ሆኖ እሱ ላይ የተባለው የተነገረው ነገርም ሐቅ ነው እውነት ነው ብሎ ተቀብሎ የቀኑ ጅምር ላይ ማለዳ ላይ ያለው ሰው ሳይመሽ ቢሞት የጀነት ይሆናል። እንደዚሁ ደግሞ እርግጠኛ ሆኖ ሐቅ ነው ብሎ አምኖ ምሽት ላይ ያለው ሰው ሳይነጋ ይሞት እንደሆነ የጀነት ይሆናል። ብላ ለዚህ ዱዓና ዚክር ትልቅ ሽልማት የተሰጠው ለምንድነው ያለን እንደሆነ ውህን ዚክርና ዱዓ በአግባቡ ጠብቁ ያለ ሰው ቀኑንና ምሽቱን የሚጀምረው በተውሂድ ስለሆነ አላህ ተባረከ ወተዓላ ብቸኛ ፈጣሪ እንደሆነ መመለክ ያለበት እውነተኛ አምላክም እሱ ብቻ እንደሆነ ጸጋዎች በሙሉ የተገኙት ከእሱ እንደሆነ እኛ ደግሞ ጥፋተኛ እንደሆነን ምሕረት እንደምንጠይቀው የቅርታ እንደምንጠይቀው ቀን ከሌሊት የምንደጋገመበት የምንገልጽበት ዱዓና ዚክር ስለሆነ ለአላህ ራሳችን ዝቅ የምናደርግበት እሱን ከፍ የምናደርግበት ዱዓ ነው። ስለዚህ ጠዋት ይሄን ዚክር ባግባቡ ብሎ ምሽት ላይ የሞተ ሰው ጀነት ይገባል ብላ ምሽት ላይ ብሎ ደግሞ ሳይነጋ የሞተ የጀነት ይሆናል ብላ ጀነት ለመግባት መሟላት ያለባቸው መስፈርቶች ከተማሉ ጀነት እንዳንገባ የሚከለክሉ ነገሮችን ከራቀን ማለት ነው። ብዙ ይሄን ያደረገ ጀነት ይገባል፣ ይሄን ያለ ጀነት ይገባል የተባለላቸው ቃላቶች፣ ድርጊቶች አሉ። እንዳንገባ የሚከለከል ነገር መኖር የለበትም እኛ ጋ። ጀነት እንድንገባ የተቀመጡ መስፈርቶች መሟላት አለባቸው። ሙእሚን ሙስሊም መሆን አለበት። በአላህ የማያሻርክ መሆን አለበት። እንደዚሁ ደግሞ ጀነት መግባት ሁለት አይነት ደረጃ አለው። ያለ ምንም መንገላታትና ቅጣት ቀጥታ ጀነት መግባት አለ። ሌላ ደግሞ ያጠፏቸው ጥፋቶች ካሉ በዛ ጥፋት ተቀጥቶ ከተወሰነ ጊዜ በኋላ ጀነት መግባት አለ። ብዙ ጊዜ ይሄን ያደረገ ጀነት ይገባል የሚባለው ሙስሊም ሁሉ ይገባ የለም ወይ ይሄን የሚል ጥያቄ ሊያስነሳ ይችላል። ሌሎች መስፈርቶችን ካሟላ እንዲህ አይነቱን ጀነት ይገባል የተባለለትን ኢባዳ ከተገበረ ቀጥታ ጀነት ይገባል እንደሌሎች ሳይንገላታ እንደማለት ነው። አደ والله تعالی አለም ለዛሬ ብዙ እናበቃለን። ሰይዱ ልስቲግፋርን የስቲግፋሮች አለቃን ትርፋት በማወቅ ውስጡ ላይ ያለውን ማዕና ትርጉም በመረዳትና በማስተንተን ልባችን ሐሳባችን ሰብስበን ወደ አላህ እንዲዞር አድርገን በአግባቡ ልንለው ፈዲላውን ትርፋቱንም ልናስብና ለንጓጓለት ይገባናል። አላህ ተባረክ ወተዓላ ሌት ተገን እሱን ከሚያስታውሱ ኸይርን ካገረላቸው ከሸር ከጠበቃቸው ባሮቹ ያደርገን። አሰላም አለይኩም ወረሕመቱላህ ወበረካቱ